የአልጀሪያ የኢነርጂ ማዕድንና የታዳሽ ኃይል ሚኒስትር መሐመድ አርካብ አዲስ አበባ ገቡ። በምክትል ጠቅላይ ሚኒስትር ማዕረግ የአልጀሪያ የኢነርጂ ማዕድንና የታዳሽ ኃይል ሚኒስትር መሐመድ አርካብ አዲስ አበባ ገብተዋል። ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ አቀባበል አድርገውላቸዋል። ሚኒስትሩ በኢትዮጵያ በሚኖራቸው ቆይታ ሁለቱ ሀገራት በኢነርጂ ማዕድንና ታዳሽ ኃይል ዘርፎች ያላቸውን ትብብር ሊያጠናክር የሚችል ውይይት ከተለያዩ የስራ ኃላፊዎች ጋር እንደሚያደርጉ የውጭ ጉዳይ ሚኒስቴር መረጃ

ኢትዮጵያ ከአፍሪካ ሀገራት ጋር ያላትን የንግድ ግንኙነት ለማስፋት በቁርጠኝነት እየሰራች እንደምትገኝ የንግድና ቀጠናዊ ትስር ሚኒስትሩ ዶክተር ካሳን ጎፌ ተናገሩ። የንግድና ቀጠናዊ ትስር ሚኒስትሩ ዶክተር ካሳን ጎፌ ከአልጄሪያ የኢነርጂ ማዕድንና ታዳሽ ኃይል ሚኒስትር መሐመድ እርካብ ጋር ተወያይተዋል። ሚኒስትሩ በማህበራዊ ትስር ገጻቸው ባሰፈሩት መረጃ በሁለቱ ሀገራት የንግድና የኢነርጂ አስተዳደር ትብብር ዙሪያ ሰፊ ውይይት አድርገናል ብለዋል። ኢትዮጵያና አልጄሪያ ታሪካዊ ግንኙነት እንዳላቸው አንስተው ኢትዮጵያ ከአፍሪካ ሀገራት ጋር ያላትን የንግድ ግንኙነት ለማስ ለማስፋት በቁርጠኝነት እየተሰራ እንደሆነም አብራርተዋል። በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን ኢንጂነር ታከለ ኡማ ገለጹ። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቋረጥ ምክንያት የተፈጠረውን የአሰራር ችግር ለመፍታት ርብርብ እየተደረገ ነው ብሏል። የኤሌክትሪክ ኃይል መቆራረጡም ላለፉት አራት ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩን ገልጿል። የተፈጠረውን መስተጓጎል ለማካካስም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል።